ሰላም ጤና ይስጥልኝ። ወደ ጉድ ቲንክስ የጥሩ ነገር ፕሮግራም ተከታታዮች እንኳን በድጋሚ ወደ እኔ ቻናል በሰላም መጣ እችላለሁኝ። ዛሬ እንግዲህ ይዤላችሁ የመጣሁት ባለፈው እንደነገርኳችሁ ኢትዮጵያ ሄጄ ነበረ እና እሱን ትንሽ ሼር ላደርጋችሁ ነው የመጣሁት በጣም አጠር ያለ ቪዲዮ ነው። የቆየሁባቸውን ጊዜቶች ሙሉን ሪከርድ አድርጌ ባሳያችሁ ያው ደስ ይለኛል ግን ያው የሄድኩበት ቫኬሽን ነው ቤተሰብ ለማየት ነው እና ብዙ ሪከርድ አላደረግኩም የራሴን ጊዜ መውሰድ ነው ያሰብኩትኝ በመጀመሪያ የኢትዮጵያ ጊዜን ለእናንተ ሼር ሳደርጋችሁ የምጀምረው ከእንትኑ ከቲኬቱ ጀምሮ ነው ትኬት ወይንም ፕሌን ወይንም መሳፈርን ሳስብ ያው የኢትዮጵያ አየር መንገድ እና የመረጥ ኩት በእርግጥ ከኢትዮጵያ አየር መንገድ ባነሰ ዋጋ ልታገኙ ትችላላችሁ። ላይ ሉፍታንዛ ኢቨን ሉፍታንዛ ከኢትዮጵያ አየር መንገድ ያንሳል። ነገር ግን እኔ የራሴ ምክንያት ያለኝ የኢትዮጵያን አየር መንገድ ልጠቀምበት የወሰንኩት አንደኛው ያው ኢትዮጵያዊ እንደመሆኔ መጠን ያው አገሬን ሳፖርት ማድረግ እፈልጋለሁ፣ በማንኛውም ነገር ማለት ነው። ሁለተኛ ነገር ደግሞ ከህፃናት ልጆች ጋር ነበረ መሄደው የነበረው ማለት ነው እና እነዚህ ህፃናት ልጆች ባይምሯቸው ያው የኢትዮጵያዊ ማንነት እስካላቸው ድረስ ያው ኢትዮጵያ የራሷ የራሷ አየር መንገድ እንዳላት የራሷ አውሮፕላን እንዳላት የራሷ ሆስቲሶች እንዳሉ እንዲያውቁ ፈልጋለሁ። በተኛ ነገር ደግሞ ኢቭን በኢትዮጵያ አየር መንገድ ሲጓዙ ብዙ አይነት ኢትዮጵያውያንን ያገኛሉ፣ ብዙ ህፃናትን ያገኛሉ፣ ብዙ እናቶችን ያገኛሉ። ስለዚህ ቫኬሽናቸው ከፕሌኑ ነው የሚጀምረው እና ምንም እንኳን የኢትዮጵያ አየር መንገድ ትኬት ትንሽ ወደድ ቢልም ከሌሎቹ አየር መንገዶች፣ እኔ ግን በራሴ ምክንያት ያው ትንሽ ኤክስትራ ገንዘብ ከፍዬ በኢትዮጵያ አየር መንገድ ነው ሄድኩትኝ። እንዲሁም ደግሞ እንግሊዘኛም ቪዲዮ መስራት ይፈልጋለሁ፣ ኢንካሬጅ ላደርጋቸው ሌሎቹም ወደ ሀገራችን እንዲሄዱ እና ኤኒዌይ በኢትዮጵያ አየር መንገድ ነው ሄድኩትኝ ለማለት ነው። ከትኬቱ ባሻገር ሌላ ልነግራችሁ የምፈልገው ልክ የኢትዮጵያን አየር መንገድ ትኬቱን ከቆረጥኩኝ በኋላ ያው በምኖርበት ሀገር ያው የከተማው የከተማ ወይንም የስቴቱ የሲቲው አየር መንገድ ነው የምትሄዱት መጀመሪያ። እና እዛ ስሄድ ደግሞ ያጋጠመኝ ነገር ምንድነው፣ በመጀመሪያ ኦቨር ዌይት ነበረ ያስኩትኝ ማለት ከሻንጣ ትንሽ ወደ ሶስት ኪሎ ገደማ ከፍ ብሎ ነበረ የያዝኩትን። ያ እኛ ኢትዮጵያውያን ስንጓዝ ለራሳችን ብቻ አይደለም የምንጓዘው፣ ወላጆች አሉ፣ ወላጆች ብቻ ሳይሆን ደግሞ እኛ ጎረቤቶቻችን፣ ጓደኞቻችን ሁሉ ዘመዶቻችን ናቸው። ማለት ለራሳችን ብቻ አይደለም የምንሄደው እና ኦቨርዌይት ነበረ የያዝኩት። ያ ሶስት ኪሎ ኦቨርዌይት በመሆን ምክንያት ሁለት መቶ ዶላር ኤክስትራ ተቀጥቻለሁ። በዚህ አጋጣሚ ግን በጣም ልነግራችሁ የምፈልገው ፕሊስ ገንዘቡ በጣም ብዙ ስለሆነ በጣም ኢምፖርታንት የሆነ የምትሉትን ነገር ብቻ ያዙ። እንደኔ ቅጣት እንዳትቀጡ ማለት ነው። ለሶስት ኪሎ ሁለት መቶ ዶላር መክፈል ትንሽ ውድ ነው ብዬ አስባለሁ እና ፕሊስ፣ በምትሄዱበት ጊዜ ሜክሹር መዝናችሁ በደንብ ያዙ ማለት ነው። ሀያ ሶስት ሀያ ሶስት ኪሎ ብቻ መዝናችሁ የያዙ ማለት ነው። ሌላ ደግሞ በጣም ኢምፖርታንት ነገር፣ በጣም ኢምፖርታንት ነገር እዚሁ እኔ በምኖርበት ከተማ ገና ፕሌን ላይ ሳልሳፍር የተጠየቁ ጥያቄ አለ። እሱም ቪዛ አለሽ ወይ የሚል ጥያቄ ነው። ያው እኔ የኢትዮጵያ ፓስፖርት ስለሌለኝ ቪዛ አለሽ ወይ ብለው ጠይቀውኛል። ገና ከመሳፈሬ ማለት ገና ኢትዮጵያ ሳልደርስ በምኖርበት ከተማ ቪዛ ተጠይቄ አለሁ። ስለዚህ ኢቪዛ የሌላችሁ ሰዎች ወደ ኢትዮጵያ መሄድ የምታስቡ የኢትዮጵያ ፓስፖርት የሌላችሁ ወይም የሎ ካርድ የሌላችሁ ሰዎች ፕሊስ ኢቪዛ አፕላይ አድርጋችሁ በእጃችሁ የያዙ እና እኔ በዛ ጊዜ ተጠይቄ ነበረ ያንን ኢቪዛ አሳይቻለሁ። ስለ ኢቪዛ ከዚህ በፊት ቪዲዮ ሰርቻለሁኝ ያላያችሁ ሰዎች ካላችሁ እባካችሁ ሂዱና ስለ ኢቪዛ የሰራሁትን ቪዲዮ ሙሉ መረጃዋለን ያንን ነገር በማየት ኢቪዛውን በእጃችሁ ያዙ። ኢቪዛውን ካልያዛችሁ ችግር ሊያጋጥማችሁ ይችላል። ኢትዮጵያ መሄድ በጣም ቀላል አይደለም፣ ትኬቱ ውድ ነው፣ ጊዜ አለ፣ ልጆች ሊኖራችሁ ይችላል፣ ቤተሰብ ሊኖራችሁ ይችላል እና እንዳትጉላሉ ኢቪዛ እኔ ተጠይቅ ያለው በምኖርበት ከተማ ፕሌን ላይ ከመውጣቴ በፊት። ስለዚህ ኢቪዛችሁን በእጃችሁ ያዙ የሚል ማሳሰቢያ በዚህ አጋጣሚ ማስታወሻ ልነግራችሁ ፈልጋለሁ። ሌላ በጉዞዬ ላይ ያጋጠመኝ ምንድን ነው፣ የካፕል ኦፍ ፒፕል የተወሰኑ ሰዎች ጉድ ቲንግስ ብለው ሻንጣይን እስከማገዝ ድረስ ደርሰዋል። እጅግ አድርጌ አመሰግናለሁ። እነሱን ላመሰግን ወዳለሁ። ሌላ ያው ተሳፍሬ፣ ያው ኢትዮጵያ ደርሼ መጥቻለሁኝ። በጣም ደስተኛ ነኝ። ቤተሰቦቼን በሰላም አግኝቻለሁ። ጓደኞቼን በሰላም አግኝቻለሁ። ግን አንዳንድ ቦታዎችን እዛ ከተማ ውስጥ ጎብኝቻለሁኝ። ከተማ ውስጥ ከጎበኘኋቸው ሁለቱን እዚህ ላይ ልነግራችሁ እፈልጋለሁ። በመጀመሪያ ግን በጣም ኑሮ ውድ ነው። እውነቴ ነው ምላችሁ፣ እኔ በህይወቴ እንደዚህ ኢትዮጵያ ተወዷ ያየሁት ነገር የለም። አንድ ፒዛ ወደ ዘጠኝ መቶ ብር ምናምን ትከፍላላችሁ። እና ትንሽ ኤክስፔንሲቭ ነው። ሰው እንዴት አፎርድ አድርጎት እንደሚኖር በጣም በእውነት የእግዚአብሔር እርዳታ ካልሆነ የኢትዮጵያ ኑሮ በጣም ይከብዳል። ውድ ነው። እና ኢቨን ብሮች ሁሉ ተቀይረዋል። እና ገበያ ሂጄ ምናምን ነገር ነጋዴዎቹ እንደዚህ ነው ሲሉ ኦኬ ምናምን ብዬ እሺ ምናምን ብዬ አይደለም መስማሙ መጀመሪያ ያለኝን ገንዘብ ልቁጠረው ነው የምላቸው ወይም አብረን ንቁጠረው። ኢብን ደግሞ ብሩ አዲስ ስለተቀየረ አንዳንዶቹ ያምታታሉ ታታሉ ላይክ የሁለት መቶ ያመቶ ምናምኑ የሁለት መቶ ብር ቢልን ያሁን አይቻል አቅም እና የሁለት መቶ ብር ቢል አለ ምናምን ነገር እና ትንሽ ም ያምታተውኛል። ኑሮ ውድ ነው እና እሱንም በዚህ ላይ ማንሳት እፈልጋለሁ። ከጎበኙባቸው ቦታዎች ውስጥ አንደኛው ሚኒሊክ ፓላስ ወይንም አሁን ቤተ መንግስት የምናውቀው ወይንም ደግሞ ዩኒቲ ፓርክ እንጎብኝ ይቻለው። በጣም ደስ ይላል። ያው ግን እኔ ያው የኢትዮጵያ እንትን የለኝም ፓስፖርት የለኝም የሎም ካርድም ስለሌለኝ ለሁለት ሰው ወደ ሶስት ሺ ስምንት መቶ ምናምን ብር ነው የከፈልነው። ለሁለት ሰው የከፈልነው ዋጋ ሶስት ሺ ስምንት መቶ ምናምን ብር ነው። ሁለት አይነት ነው ያለውን። እዛ ፓላስ ውስጥ ስትገቡ ሁለት አይነት ነው ያለው። አንደኛው ስፔሻል ይባላል፣ አንደኛው ደግሞ ስፔሻል ያልሆነውን ነው። ስፔሻል የሆነው የሚኒልክን ፓላስ ወይም የሚኒልክን ታሪክ ያለበት ነው እና ኤክስትራ ነው እሱ ላይ የምትከፍሉት። እኔ ሁሉንም ነው ማየት የምፈልገው፣ እንደውም ስፔሻል ያልሆነውን አልጠየቅኩም። ምክንያቱም እስከሄድኩኝ ድረስ ዋጋ ከፍዬ እስከሄድኩኝ ድረስ ሙሉን ሁሉን ነገር ማየት ስለፈለግኩኝ ስፔሻል የሚባለውን ለሁለት ሰው በመቶ ምናምን ብር ከፍለን ነው እየገባ ነው። በጣም ያምራል። በደንብ ነው የተሰራው። በጣም እንጆ አርገዋል። ሕፃናቶችም አብረው የነበሩ እና ልጆቹም በጣም ደስ ብሏቸዋል። ዙ አለ፣ ለልጆች መጫወቻም አለ። በጣም ታሪክም አለ። እዚህ መጥቼ ብዙ ነገር ማለት አልፈልግም፣ ሄዳችሁ እንድታዩት ኢንካሬጅ ማድረግ ነው የምፈልገው። ነገር ግን ላነሳላችሁ የምፈልገው አንድ በጣም ያስገረመኝን ነገር ልንገራችሁ። እዛ ሚኒሊክ ፓላስ ውስጥ በጣም ያስገረመኝን ነገር ልንገራችሁ። በጣም ሁሉም ነገር ያስገርማል። እጅግ እጅግ አልባሳቶቹ ይገርማችኋል፣ ጫማዎቹ ይገርማችኋል፣ ግርግዳ ሁሉ ነገር ይገርማችኋል፣ ታሪካችን ይገርማችኋል፣ ጀግንነታችን ይገርማችኋል። ግን እኔ በጣም የገረመኝን ልንገራችሁ። ሲምፕል ሊመስላችሁ ይችላል። ሚኒሊክ ፓላስ ውስጥ እንደዚህ ወቅት ስታደርጉ ግቢ ውስጥ ሳር ምናምን አለ እና አንድ ብረት እንዲቆማል በ የሚመስል ብረት ወይም ኤን ስሞል ሌተር ኤን የሚመስል ብረት ነገር እንደዚህ መሬት ላይ ተሰክቶ ቆሟል። እና አስጎብኛችን ምን አለን፣ ይህን ይህ የቆመው ብረት ወይም በሚመስለው የሚመስለው በን ፊደል የሚመስለው ምን ይመስላችኋል? አለን። አላወቅ ነው ማናችንም አልጠረጠርንም። ያ ማለት ከመቶ ምናምን ዓመት በፊት ታስቦ የተሰራ የጭቃ ማስለቀቂያ ከጫማ ላይ ጭቃ ማስለቀቂያ ነውና በጣም የገረመኝ ምን ያህል እነሱ ከኛ ቀድመው ከኛ ቀድመው እንደሄዱ እና በቃ የእኛን ወደ ኋላ የመሄድ ነው። እዛ ስትሄዱ ወይም ይሄ ሁሉ ነገር አለን ይሄ ሁሉ ሆኖ አለካ ምን ያህል ወደኋላ እንደሄድን ነው እዛ ሄዳችሁ የምትመለከቱ እና በጣም ብዙ የሚያስገርም ነገር አለ። እኛ አሁን የቤት መጥሪያ ምናምን አሁን ነው የምናውቀው አይደለ? እዛ ግን በድሮ ጊዜ በሚኒሊክ ባላስ ጊዜ ከታች ቤት ላይ ቤት የሚጠራሩበት የራሷቸው መነጋገሪያ ሁሉ አላቸው እና እስካሁን ድረስ ይሰራል እና በጣም በጣም ነው የተገረምኩትኝ፣ ሄጄ ማለት ነው። እና ኢንካሬጅ አደርጋችኋለሁ ኦፖርቹኒቲ ያላችሁ ሰዎች ስለ ታሪካችሁ ብታውቁ ስፔሻል፣ ወይም የሚኒሊክን ፓላስ ጨምሮ ያለውን ሁሉንም ታሪክ እንድታዩ እሱን ብትሄዱ እመክራችኋለሁ። ሌላ ሌላ ደግሞ የሄድኩት የት ነው እንትን ነው ቶቶት ነው የሄድኩትኝ በጣም ደስ ይላል። ምግባቸውም ቆንጆ ነው፣ ጠጃቸውም ቆንጆ ነው፣ ሙዚቃቸውም በጣም ቆንጆ ነው። በጣም ወድጀዋለሁኝ። በዚህ አጋጣሚ ጥሩ ስራ እየሰራሉ እንደገና ደግሞ በጣም ታዋቂ ታዋቂ የድሮ ዘፋኞች ወይ ስሙ ጠፋብኝ። በእናታችሁ፣ የት ሄደሽ ነበር? ምናቅ ምናቅ አባባ ምናቅ የሚለው ሰው ለምንድን ዘገየሽ ቢዘኝ ቢዘንጎን ማሰው ቢዘን እሱ ሁሉ ነበረ፣ እሱ ሰውዬ ሁሉ ነበረ። ስሙ ስለረሳሁት ነው እንጂ በጣም ጥሩ ጊዜ ነበር። ታዋቂ እንትኖች ነበሩ፣ የኢትዮጵያ ባህል ነበረ፣ ህፃናት ነበሩ። ህፃናት ራሱ በጣም እንጆ ያድርገውታል። ወድጀዋለሁ፣ ተወጡትን እና የሚገርማችሁ ማንን እንዳገኘው ልንገራችሁ። ዘቢባ ግርማን አገኘኋት የአባቷን ስብሰስቼን ብቻ። ዘቢባ ዘፋኛዋ እዛ እራት ስትበላ ከሰው ጋር ነበረች ራት ስትበላ ተጋብዛ አንድ ሁለት ዘፈን የዘፈነችው ገራገር የሚል ዘፈኗን ዘፈነች። ከዛ በኋላ ደግሞ ሉላ ሰው ደደኝ ሉላ ሰው ደደኝ የሚለውን እሱንም ዘፈን ዘፈነች ማለት ነው። አዎ ፋንቱ ማንዶዬ፣ ይቅርታ ስሙን ድረስች ነው አዎ፣ ፋንቱ ማንዶዬም ነበረ እዛ። በጣም ብዙ ታዋቂዎች ነበሩ እና አክቹዋሊ ዘቢባ ግርማ እዛ የነበረችው ምግብ እየበላች ነበረ። ተጋባዥ ሆና ነው ወታ የዘፈነችው። በጣም ባይዘወይ የእንትን ድምጿና የዘፈን ድምጿና የመድረክ ድምጿም አንድ አይነት ነው። ምንም በቃ ልክ ቁጭ አድርጋ ነው የዘፈነችው እና በዚህ አጋጣሚ ጉብዝናዋን ልነግራት እፈልጋለሁ። ደግሞ ስለ ዘቢባ የምሰራው ቪዲዮ አለኝ። ቀጣይ ቀጣይ ተከታተሉኝ። እሷን አግኝቻለው። እንግዲህ ካየኋቸው ቦታዎች ካሳለፍኳቸው ከነገሮች ይህንን ነው የምነግራችሁ። ጥያቄ ካላችሁ እስፔሻሊ ስለ መንገድ ዲቴል እንዳወራችሁ ከፈለጋችሁም ስለመንገዱም ትጠይቁኝ ትችላላችሁ። እንግዲህ ያው በሰላም ተመልሻለው። በሚቀጥሉት ቪዲዮዎች ይመጣለሁኝ። ያው ኦንሊ ቲንግ ልለው የምፈልገው ነገር የኢትዮጵያ በጣም ኑሮ ከባድ ነው። በእውነት ለሀገራችን ጸሎት ያስፈልገናል። ይህንን ማለት ነው። በመጨረሻ ሁሌም አትኩሬ የምለው ከመጣው በኋላ የሚሰማኝ ስሜት ይህ ነው። ብዙን ጊዜ ኢትዮጵያ ሄጂ ስመጣ ኔ ምንድነው ኢንስፓየርድ ነው መሆነው ማለት እኔ እንደም ወደኋላ እንደቀረው ብዙ ነገር መስራት እንዳለብኝ በላይፌ ላይ ነው የሚሰማኝ። ግን አሁን ሄጂ ስመጣ በጣም ለህዝቤ ለህብረተሰቤ ሸክም የጸሎት ሸክም እና ልቤ ከብዶቤን የመጣሁት እና ሁላችንም ስለ ሀገራችን እንጸልይ። እግዚአብሔር መልካም እንዲያመጣ፣ የኑሮ ውድነቱ ህዝቡ ላይ ያለው ጫና እንዲቀንስ በምናመልከው አምላክ መጸለይ። እዚህም ያላችሁ ሰዎች ዘመዶቻችሁን ወገኖቻችሁን ማሰብ እንዳለባችሁ። ሰው ወጥቶ መግባቱ በልቶ ማደሩ በጣም በጣም ኤክስፔንሲቭ ነው፣ እና መተጋገዝ አለብን፣ መረራራት አለብን፣ መጸለይ አለብን ማለት ነው የምፈልገው። በመጨረሻ ደግሞ ንክ ዩ ሶ ማች እናንተ ምን ሳፖርት ስለምታደርጉ ላይክ ስለምታደርጉ ሰብስክራይብ ስለምታደርጉ እጅጋርጌ ያመሰግናለሁ። ይሄ ቁም ነገር አዘል ቪዲዮ ነው። ይጠቅማል ብላችሁ ካሰባችሁ ለጓደኞቻችሁ፣ መጓዝ ለሚያስቡ ሰዎች ሼር አድርጉ ይህንን ቪዲዮ። በሌላ ቁም ነገር ደግሞ እስከምንገናኝ ድረስ ሰላም ሆኑልኝ ባይ ነው።